እናም እና እንደምታዩት ይሄን አሪፍ አድርገን የምንሰራ ነው የሚሆነው። በጣም ትልቅ የሆነ ማሽን ነው። እንዴት እንደሚሰራ እናያለን። ይሄንን እንከፍተዋለን። ይሄንኛው ክዳኑ ነው። ከላይ ከከፈትን በኋላ እንደምታዩት ይሄውላችሁ፣ ምላጩ ራሱ በጣም ኦሪጂናል ነው። ይሄ በጣም አሪፍ የሆነ መፍጫ ነው ግን ተበላሽቷል። ፀጥ ብሎ ፈናልሏል። ምንድን ነው ፀጥ ያደረገው? ምክንያቱም ምንድነው የሚለውን ነገር አብረን እናያለን። ተመልከቱ። በመጀመሪያ ይሄንኛውን ስንሰራ በዚህ ጋር ገልብጠን በቂጡ በኩል ነው የምንፈታው። እዚህ ጋር አራት ላስቲኮች አሉ፣ አራት ላስቲኮች አሉ። እሱን እናወጣለን፣ ብሩኑን ለመንፈት ማለት ነው። ይህን አንድ፣ ይህን ፈልቃቅ ያደረግን ሁለት፣ ይህንኛውንም ሶስት፣ ይህንኛውንም አራት። ይህን አራት አራቱንም ላስቲክ እንደዚህ ካወጣም በኋላ እዚህ እዚህ አራቱም ጋር ያለውን ብሎን እንፈታለን በመጀመሪያ። እንዴት ከፈታም በኋላ ስራውን ስራል ማለት ነው። ተመልከቱ፣ ይሄ ነው እቺኛ ዲናሞ ናት። እንደምታዩት እቺ ሞተር ቤቷ ናት። በዚህና በዚህ በኩል ያለው ደግሞ ከሰሎ ነው። ሞተሩ እንዲሽከረከር የሚያደርግበት ፓርት ነው። ለዚህ ሞተሩ ሲሽከረከር እሱን እያገኘው ነው የሚሄደው ማለት ነው። ከሰሎን ሲረጭ እንትን ያደርጋል ማለት ነው። ዲናሞ መሽከርከር ይጀምራል በዚህና በዚህ አማካኝነት ነው የሚሰራው ከሰልም ይቀይራል። ብዙ ጊዜ በዚህ በኩል ትወጣለች። በዚህ በኩል ትወጣና ከሰሉ መቀየር ይችላል። ከሰሉ ማቆም ከሆነ ማለት ነው። ስለዚህ አንደኛ ሶስት ነገር ነው የምናየው። በመጀመሪያ እሶቹ ይሰራል አይሰራ የሚለውን ነገር ይህን ኦን ኦፍ ስናደርገውም ማይሰራ ከሆነ አይሰራም ነው። ግን ቼክ እናደርጋለን። የማይሰራ ፓርት ከሆነ ኖርማሌ ሌላ ችግር ነው ማለት ነው። የማይሰራ ከሆነ የሱ ችግር ነው። ሌላውን ቼክ እናረጋለን ማለት ነው። ስለዚህ ይሄንኛው ዳይሬክት እናረጋለን። እዚህ ያለውን ሁለቱን ላይን ዳይሬክት እናረጋግና እናገናኛለን። በዛን ጊዜ ሞተሩ የሚሰራ ከሆነ ይሽከረከራል። አንደኛው፣ ሁለተኛው ደግሞ ሞተሩ እየፈራ ራሱ ይሄንኛው ከሰሉ ያለቀ ከሆነ በግራና በቀኝ በኩል የሚታሰር ከሰል አለ። ስለዚህ እሱ ከሰል ያለቀም ከሆነ አይሰራልንም። ግን ይሄኛውን ዳይሬክት ስናደርገው ከሰሎ የሚሰራ ከሆነ ሞተሩ ይሽከረከራል ማለት ነው። እሱን አድርገን እናያለን። እሺ ምን እናደርጋለን? በመጀመሪያ ይሄንን ቼክ እናድርገው። ዝም ብለን ሰክተን ዳይሬክት ከማድረጋችን በፊት ይሰራ አይተርመለውን ነገር እናያለን። እዚህ ነው፣ ላይቱ ኦን ኦፍ እዚህ ጋር ነው። ያ ምንም ይሽከረከር አለ ፀጥ ነው ያለው። ኦን አደረግነው አይሰራም። ኦፍ አደረግነው ምንም ድምጽም የለውም። እሺ ስለዚህ ምን እናደርጋለን እንገለብጠውና አሁን ያልኳችሁን እናደርጋለን ማለት ነው ይሄን ሁለቱን እናገናኛቸዋለን ስናገናኘው ሞተሩ መሽከርከር ይጀምራል ሞተሩ የሚሰራ ከሆነ የማይሰራ ከሆነ ግን ጸጥ ነው የሚለው ስለዚህ ከሁለት አንዱ ነው የሚሆኑ ማለት ነው ችግሩ ቼክ እናርገው ያውላችሁ Yeah. ይሽከረከራል ማለት ነው። ስለዚህ የሞቶሩ ችግር ሳይሆን የእሱቱ ችግር ነው ማለት ነው። ሞቶሩ ይሽከረከራል፣ ኖርማል ነው። ስለዚህ ይችኛውን ፓርት ምን እናደርጋለን? እንቆርጥና ዳይሬክት እናደርገዋለን። ስለዚህ በሁለት መንገድ መጠቀም እንችላለን። አንደኛ እቺ እሱቿ የምትገኝ ከሆነ በች እሱቿን ቀይሮ መጠቀም እንችላለን። ለጊዜው ግን እሱቹ ሲገኝ ድረስ ይህን ዳይሬክት እናደርጋለን፣ እየሰኩ እየነቀሉ እንዲጠቀሙ ማለት ነው። ካልሆነም ደግሞ እዚህ ጫፍ ላይ እሱች ማድረግ እንችላለን። ግን ከሱ በላይ ደግሞ ይሄ እሱቹ ቢገኝ በጣም አሪፍ ነው። እስኪገኝ ድረስ ግን ዳይሬክት አድርገን መጠቀም እንችላለን፣ እየሰኩ እየነቀሉ እንዲጠቀሙ ማለት ነው። ስለዚህ ይችኛዋን እናደርጋለን ቆርጣትና ሪያክት እናደርጋለን ሁለቱን ገመድ እናገናኛለን። መጨረሻ ላይ ፕላስተር በደንብ አድርገን ፕላስተር እናደርግበታለን። ከዛ ክዳኑን ከርነዋለን ማለት ነው።

እነዚህን አራቱን ፕላስቲክ እናደርግበታል። ይህም ማለት እንዳይነቃነቅ ወንበሩን በደንብ አድርጎ የሚቀመጥበት ወንበር በደንብ አድርጎ እንዲይዝ የሚያደርግ ነው። ንቅናቅ እንዳይኖረውን የሚያደርግ ነው። እሺ፣ ሰላም ነህ? እንዴት ነህ? እንደምታዩት ይሄው ላቹ አሁን ይሽከረከራል ማለት ነው። ስንሰካው፣ አያችሁት እንዴት እንደሚሽከረከር መላጭም፣ በጣም ኦሪጅናል አሪፍ የሆነ ነው። ከዛ ክዳኑን ከርነ መፍጠት እንችላለን ማለት ነው። እንደዚህ እያሳረፍን እየነቀርን እየሰካን እንጠቀማለን። ይሄ በርዴን መልክ አለቀ ማለት ነው። ስለዚህ የዚኞ እሶች እስኪገኝ ድረስ በአሁኑ ሲስተም መጠቀም ይችላሉ ማለት ነው። ቀጣይ ደግሞ እችኛዋን ኔክስት የምናደርገው እችኛዋ ትንሿ የቡና መፍጫ ናት እ አለሽ ይችኛዋ የቡና መፍጫ ናት። እዚህ ይችኛዋም ችግር አለባት። ፀጥን ያለችው ምንድነው ምክንያቱ የሚለውን ነገር አሁን ያለ ከስር በኩል ፈትቼ እንደምታዩት ዲናሞዋ ይህቺ ናት። በጣም ትንሽ ናት። ይህቺ ናት ዲናሞዋ። ምላጫውን ደግሞ እንደምታዩት ይኸው። ስለዚህ ይህቺኛዋ አነስ ያለች እንትን ናት። ስለዚህ ይህቺኛዋ ምንድን ነው ችግሯ የሚለውን ነገር ማየት እንችላለን። ምንም ፕረስ ስናደረገው ምንም አይሰራልንም ማለት ነው። ስለዚህ ምን እናደርጋለን? አሁን ስራችን እንዳሁኑ ቼክ እናደርጋለን። በመጀመሪያ ሁለቱን ይሄን እናገናኛለን ማለት መጀመሪያ እንሰካለን። ይህን ሁለቱን ስናገናኝ ሞተሩ የሚሰራ ከሆነ የእሱቹ ችግር ነው ማለት ነው። ሞተሩ የማይሰራ ከሆነ ደግሞ ጸጥ ይላል ማለት ነው። እሺ እንየው። የዋዳር ለችን በጣም ነው የምሰራው። እንትጮው ይወላችሁ። እንደምታዩት እዚህ ጋር ከሰሉ ሲጋጭ ነው እዚህ ጋር እሳት የሚያሳየው እዚህ ጋር እሳት ያሳያል። እንደምታዩት እዚህ ጋር ዳይሬክት ስናደርገው ተመልካቱ የሚል ከሰሉ ከሰሉና ዲናሞዋ እንዶቷ ስትሽከረከር ምን ታደርጋለች? እሳት ልጭ ልጭ እያለ ያሳያል። የዚህ ችግር ነው ማለት ነው። እሱንም እንዳሁኑ እንዳልኳችሁ ዳይሬክት አድርገን ቼክ አድርገን መስራት እንችላለን ማለት ነው። ዛ መጨረሻ ላይ ፕላስተር እናደርጋለን። ደግሞ ስልቹ ድረስ በዚሁ አድርገን መስራት እንችላለን። በሁለት መንገድ መስራት እንችላለን። በእሱችም አድርገን ያው እንደዛው መስራት እንችላለን። ከዛ ውጭ ደግሞ እንደዚሁ ዳይሬክት አድርገን መስራት እንችላለን።